ጎርፍ፣ ከፍተኛ ዝናብና አውሎ ንፋስ፣ በሌላ በኩል ደግሞ የውሃ እጥረት፣ ድርቅና አካባቢን ጥሎ እስከ መሰደድ የሚያደርስ የምግብ እጥረት፣ እነዚህ ሁሉ ፈተናዎች የአየር ንብረት ለውጥ ተጽዕኖ ያመጣቸው ናቸው። በራሳቸው የተፈጥሮ ሀብት ጥበቃ ክፍተትም ሆነ የሌሎች ያደጉ ሀገራት የካርበን ልቀት ሳቢያ በተለይ በማደግ ላይ ያሉ ሀገራት በዚህ የአየር ንብረት ለውጥ ተጽዕኖ ዛሬም ድረስ በእጅጉ እየተፈተኑ ነው። ይህን ተጽዕኖ ያቀላል በሚል ኮፕ 27 የአየር ንብረት ለውጥ ጉባኤ በግብፅ ሻርማል ሼክ በተካሄደበት ወቅት የበለጸጉ ሀገራት በሚለቁት ካርበን ምክንያት በሚደርሰው ብክለት ለሚጎዱ ታዳጊ ሀገራት ማካካሻ የሚያደርግ ልዩ ፈንድ እንዲቋቋም ወስኖ ነበር። ሆኖም አሁንም ድረስ እንደ ሱዳን፣ ደቡብ ሱዳን፣ ሶማሊያና እንዲህ ያሉ በርካታ የአፍሪካ ሀገራት የዚህ ቀውስ ሰለባ መሆናቸው ቀጥሏል። እንደ የመን፣ ህንድ፣ አፍጋኒስታን ሶሪያና ሄይቲ የመሳሰሉ ታዳጊ የዓለም ሀገራትም ከዚህ አላመለጡም። ማምረት የሚችል ሰፊ መሬት ተራቅቶ ሰብል ርቆታል። ለቁጥር የላቁ የቁም እንስሳትም በቁማቸው አልቀዋል። ዜጎቻቸውም በስጋት እንዲቆዩ ሆነዋል። በዚህም ሳቢያ ጎርፍ፣ ድርቅ፣ የዝናብ ወቅት ስርጭትና መጠን መዛባት እንዲሁም የአካባቢ መራቆት የመሳሰሉ የተፈጥሮ አደጋዎች ደጋግመው ሲከሰቱ መመልከት የገድ ብሏል። እነዚህ ተጋላጭ ሀገራትም ታዲያ በዚህ ሳቢያ በየአመቱ በቢሊዮን ዶላሮች የሚገመት ገንዘብ እንዲያጡም አድርጓቸዋል። የዓለም የአየር ንብረት ለውጥ ተጽዕኖ ስጋት ደረጃ ትንተና እንደሚያሳየው እንደ አውሮፓውያን አቆጣጠር ከ1993 እስከ 2022 በዓለም ላይ በየአመቱ ከ765 ሺህ በላይ ሰዎች በከፍተኛ የአየር ንብረት ለውጥ ምክንያት የሚከሰቱ ችግሮች ሳቢያ ህይወታቸውን እንዲያጡ አድርጓቸዋል። ከዚህ በቀጥተኛ ሁኔታ የታጣው ገንዘብ ሲሰላ ደግሞ 4.2 ትሪሊዮን ዶላር የሚገመት ነው። እንደ አውሮፓውያን አቆጣጠር ከ1980 እስከ 2023 ያለውን ብንመለከት እንኳ ኢኮኖሚውን 860 ቢሊዮን ዶላር የሚገመት ገንዘብ እንዲያጣ አድርጎታል። ይህ በዚህ የሚቀጥል ከሆነ በሚቀጥሉት ጥቂት ዓመታት ውስጥ የሚያስከትለው ኪሳራ በአመት እስከ 400 ቢሊዮን ዶላር የሚደርስ መሆኑንም መረጃዎች የሚያሳዩት። ችግሩን በዘላቂነት ለመቋቋም ታዲያ ታዳጊ ሀገራት የሚያደርጉት ትብብር መጠናከር አስፈላጊ ቢሆንም፣ ይህ ግን ብቻውን በቂ እንዳልሆነ በርካቶች ይስማሙበታል።